ትስረቁ ትላለህ፣ አንተ ትሰርቃለህ። አንተ ጉቦ የተጠላ ነው ትላለህ፣ አንተ ጉቦ ትበላለህ። ይህ ነው ቅዱስ አባታችን አሞዝ እውነትን ጠላችኋት፣ ጉቦ ትበላላችሁ ያ ባልተ በተጠረበ ድንጋይ ቤት ትሰራላችሁ ሌዎች ናችሁ ሲለን ያም በዚያን ዘመን ይህን የተናገረው ለዚያ ለአመፀኞቹ ሲሆን አሁንም እኛም እንደዚያው አመፀኞች ሁነን ምናምንቴዎች ሁነን መጥፎ ወሬ የሚሰማብን በተለየ የቤተ ክርስቲያን አገልጋዮች ነጻነትን በነጻነት በእውነት ለመጓዝ ምኑን ነው የምናስተምረው? መጥፎ አርአያ፣ መጥፎ ምሳሌ ከሆነ ህጉ ቅዱስ፣ የቤተ ክርስቲያኒቱ መስራች ቅዱስ፣ አማኞቹ ቅዱሳን፣ ይመስክር። ይህ አደባባይ ቅድም በዚህ ሳምንት ከየክልሉ ይመጣ የነበረ ገንዘብ በመከራው ዘመን ይመጣ የነበረው ገንዘብ ከቅዱሱ ክርስቲያን ነው። እምንመራው ቅዱስ ከሆነ እንዴት መሪዎቹ የቅድስና ህይወት ተለያቸው? እንዴት